ዛሬ ቀናችን እንግዲህ ልዩ ነው የሚሆነው። አብረንን እንዋል ከሚስ ነው ሁለተኛ ከሚሳችን ነው ማለት ነው። አልሐምዱሊላ ረመዳን ከገባ ከሚስ ደግሞ እኛ ጋር እንግዲህ እንደሚታወቀው። ሰላም አሌይኩም ወረህመቱላ ወበረካቱ ድና፣ የተከበራችሁ የኡስሚና ሀዊ ቤተሰብ እንዲሁም የእስማኤል ፈርኒቸር ቤተሰብ እንዴት ናቸው? ሀባይም እኔ በጣም ሰላም ነኝ። በዚህ እየተሯሯጥን እንግዲህ ልጄን መርፌዋን ለማስወጋት ወጣቱ ከቤት ወጣሁኝ። ተመልከቱ፣ እኔን አትፈልግም እኔን አትፈልግም። እህቴን ነው በጣም የምትወደው። ና ከእህቴ ጋር ወደ ቤሸኟቸውና ምግብ ቤት ደረሳልኩኝ። ምግብ ቤት ከገባውኝ በኋላ አሳምቡሳ የሚጠብስልኝ ወንድ ስለነበረ ያው እሱ ቂጣውን መጋገር አልችልም ስላለኝ እኔ ነኝ መጋገርለት በጣም ብዙ ቂጣ ጋገርኩለት። ግን ስጋግር ሳላስገባላችሁ በጣም ፈጣን ማለት ነው አሳያችኋለሁ። እንደዚህ በተለይ ለሽያጭ ምናምን ለምግብ ቤት ላይ እንደዚህ የምታቀርቡ ልጆች በጣም ቀላል አለ ማለት ነው። አስር ደቂቃ በል ሞላ ውስጥ ብዙ ቂጣ የምትጋግሩት ማለት ነው። እንደዚህ ከሰጠኋቸው በኋላ እየጠቀለሉ ነው እነሱ። በምስር ለሚፈልግም በምስር በስጋም በምንም ስለምናዘጋጅ ሁሉንም ሰራርችላቸው አርችላቸው ሰጠው። ተጣጥቤ ውዶቼ ዞርን ሰገርኩና ቁጭ ብዬ ዚህ ማውራት ጀመርኩኝ። ግን በጣም ያበሳጨኝ ብዙ ነገር አውርቻችሁ ማይኬ እንዴት እንደሆነ አላውቅም። ማይኩ አይሰማም ማለት ነው። ኢንሻላህ እስኪ ጆሮ ላይ እንትን የምትደረገውን እዚህ እሷን አስተካክላለሁ ብያለሁኝ። ብዙ ጊዜ ትዝ አትለኝም የፋርኒቸር ስቀርጽ ነው ትዝ የምትለኝ እና በዚህ አጋጣሚ እያወራኝ ያት። እስኪ እች ልጅ አታምርም? እች ምርጥ ልጅ እች ምርጥ ልጅ። የዝችን ልጅና የእናቷን ታሪክ ኢንሻላህ አንድ ቀን አጫውታቸዋለሁኝ። ልጅ ነች በነገራችን ላይ ሚራሌና ላይ ያረሰችኝ የእሷ እናት ናት፣ የዚች ልጅ ማለት ነው። በጣም ደስ የምትል ልጅ ናት። በነገራችን ላይ እኛ ጋዚ ምግብ ቤት የሚሰሩ ልጆች ልጆቻቸውን ይዘው ነው በብዛት የሚሰሩትና ደስ የሚል ብቻ ቤተሰባዊ ነገር ነው በሉት። በቃ እና ልጅ መያዝ ምን ያህል ስራን እንደማይከለክላቸው ብዙ ታያላችሁና ደስ የሚሉ ሴቶች ልጆችን ቢኖራቸው ትዳርም ምንም በቃ ባይኖርም ማለት ነው ልጆቻቸውን ይዘው እንዲሰርተው እራሳቸውን ጠብቀው ይኖራሉ ማለት ነው። በነገራችን ላይ ካየሁት ነገርና፣ ስነግራችሁ ከነበረው ድምፁ ጠፋብኝ እንጂ ማለት ነው የሴት ልጅ ህይወት የሚያበላሽ እንደ ወንድ ልጅ ያለም አይመስለኝም። የሚያሳምረውም ወላ እነሱ ከተመቹን እኛ ፍክት ነው የምንለው። እነሱ ደግሞ ህይወታችንንም ደግሞ ማበላሸት እንትን ካሉ በአንዴ ድክርት ነው የምንለው ማለት ነው። ካየሁት ነው እንግዲህ የምነግራችሁ። ይሄ ምንም ገምቼ ምናምን አይደለም፣ እየኖርኩበት እያየሁት ስለሆነ ነው ማለት ነው። በጣም የብዙ ህይወት የብዙ እህቶች ህይወት እንደማይሆን ሆኖ ምን የመሳሰሉ ልጆች እንደዚህ የመሰሉት ማለት ነው። ለማንኛውም እስኪ ወደዚህ ሱቅ ደግሞ እንግባ። ወደ ቤት ሊሄድ ስለሆነ አሁን ለቡፌ ቀምረጡልኝና ስጦታ ነው የሚሰጡኝ የቻናል ቤተሰቡ ሚላ ተባበርከው እኳን ስጦታ ነው የሚሰጡኝ። መቼ ስጦታ ስጦታ ነው የሚሰጡ እና የትኛውን ላድርገው? ለቡፌ እቃ የትኛው የትኛው ይሻላል? የትኛው የእሷ እኮ ነው። ቀንም ማታም ካላየውት አይሆንም። አብሪያቱ ደግሞ ማታ ማታ በጣም ያሳምረዋል። ውስጡንም ፏ አድርገውታል። ዘንድሮ እንግዲህ ፏፏ ነው፣ ከሚሴ ፏፏፏፏ ነው። ይሄ ትልቁ መስጂድ ሱቅ ይባላል። ና እዚህ ስራውን በትንሽ ነገር ፍራንስ ልብሶች ምናምን ማታ ይከፋፈታሉ። እዚህ በዚህ የምንገዛው ማሻላህ የቤት ክራይ ደግሞ ቀለል ቀለል ያለ ስለሆነ ጥሩ ነው ማለት ነው። ሳትጎዱ የሆነ ስራ ትጀምራላችሁ። በነገራችን ላይ እኔ እዚህ መስጂድ ጀርባ እንደመኖር እንደምወደው ነገር የለም። አ ነበር ላ ዛ እራሷ ቤጎሚስተ እምቢ ብሎ ሱቢ ለራሱ አያልፍ ወላሂ። እኔ ሌላ ሰፈር ከመግዛት ውድ ብር ከፍለህ መስጊድ ጀርባ መግዛት ይሻላል። ታይ ነው ገዛ ሁለተኛው ኢንሻአላ ኢንሻአላ ቢያደርግልኝ ምኞቴ ነው። ደስ ሚል ስሜት አለው። በተለይ ረመዳን ላይ እናደዳለ ሰው ተራዊ ጨርሶ ምናምን ሲወጣ በር ላይ እኔ ምን አባቴ ምን ጨርሰው ይጨርሰው ታጁር ሰጥቶ ሲወጡ ማለት ነው። እንደዚህ የሆነ ነገር ለደፋንኳ ወጣ ስል ታጁር ሰጥቶ ሲወጡ በጣም እናደዳለሁ እና ጥሩ ነው ላቸዋለሁ። መስጊድ ጀርባ ቤት ግዙ። ያልገዛል የመኖር ደሞ ተከራይታችሁ መታስቡ በመስጊድ ጀርባ። መስጊድ ጀርባ ስል በየሰፈሩ መስጊድ አለ፣ ግን በጣም ወደዚህ ትልቁ መስጊድ ወደ ፈራሽ ቢ ይሄ ደግሞ ቡኒ ሰፈር ነው፣ የእናቴ ሰፈር ነው። ለማንኛውም ቤቴ ደረስኩኝ። ገና ደግሞ ወደ ከተማ መለሳለውኛ። ቤት እየደረስኩ ነው። እስኪ ቤት እንዴት እንደሚያደርጓት ቆይ፣ ስገባ እየቀረጽኩ ነው ምገባው፣ እና ጉዴን ነው የምታዩት ቤት ማለት ነው። ወይኔ ግን እንደው አጋጆቻችንን በደንብ መንከባከብ አለብን ውዶቼ፣ ልጆቼ። እኔ ለአንድ ሰዓት እነሱ ጋር ከመቀመጥ ይሄን ሁሉ ስራ እየዞርኩ ብሰራ ዳር እስኩ ቤታችን እዚህ ጋ ነው እያለ ነው አለኝ። ከብት ተራ ሳይደርስ ከመልከት እንዳሁን ወንድሜን ተጨምሯል ረምሻ ልቃቋት እስኪ ትንሽ ዋሌ፣ ልቃቋት ሚራል ልቀቄያት በጣም ከባድ ነውላ። እንሻላ ደግሞ እንግዲህ የራሷን ልጅ ለማጫወት ያብቃት በራሷ ቤት። ምን ይባላል ሌላ ግን እነሱ ባይኖሩ

ማንኛውም ሚራሌን ይዘናት እስማኤል ምግብ ቤት ፊጥራ ልጋብዝሽ ብሎ የነበረ በዛው ስራ እናግዛቸዋለን። እንግዲህ ኬሚስ ሲሆን ደግሞ በጣም ስራ ይበዛል። እኛ ጋር ገበያ በከየ ገጠሩ ስለሚመጡ ዘሚያድሩ ስለሚበዙ እንደዚህ እንግዲህ ከዳድ መንጀርሰን እየበላን ነው ማለት ነው፣ ሀባይብ ሚራ ሎሪ ስትል ይዘናት ወጣን። እያዝናና እንላችኋለሁ። ከጧት ያችኛ አይቷን ከሳትችኛ አይቷን እየሆ እንደምትመለከቱት ለማንኛውም የዛሬ ውሎ ነበረ የሚመስለው። ነገ በአዲስ ቪዲዮ እና ደስ በሚል ቪዲዮ እመጣለሁ። ሰሞኑን በጣም ወዳችሁልኝ እያያችሁልኝ ስለሆነ በጣም በጣም አመሰግናለሁ። ከዚህ በፊት የለቀኳቸው ብዙ አስተማሪም አለበት። ስለ ቀም ስለ ኬሚሴ ባዛር ማየት የፈለጋችሁ ደግሞ ወደኋላ መለስ ብላችሁ ቪዲዮ ተመልከቱት። ኢንሻአላህ እኔ በቀን ውሎዬ ይኸው ያካፈልኳችሁ ነው ማለት ነው። ምንም የቀረኝ ነገር የለም። እንሻላ ደግሞ የበለጠ አካፍላችኋለሁ፣ ወይም ብዙ ማጫወታችሁ ታሪክ አለ። እስኪ እናንተ ከእናንተ መሀል በህይወታችሁ መሰናክል ሊሆንባችሁ ባል ወይም ወንድ ካለ ኮመንት ላይ ጻፉልኝ፣ ከህይወት ተሞክሯችሁ። በጣም ብዙ ሴቶች አሉ እዚህ እኛ ጋር እሚሰሩ ግን በብዛት ህይወታቸው በወንድ ልጅ የተበላሸ ነውና፣ የብዙ እህቶች ታሪክ ይሆናል ብዬ ያሰብኩኝ እና ምን ያህል በህይወታችን ውስጥ ሚና እንዳላቸው ነው የታየኝ። ለምን አንዳንዴ ፍክት ብለንና አምረን ደስተኛውን እንድንኖርም ምክንያት ይሆናሉ፣ አንዳንዴ ደግሞ ህይወታችን ብልሽት ብሎ እንዲመረንም ምክንያት ይሆናሉ። እና እስኪ እናንተ የደረሰባችሁም ካላችሁ ጻፉልን። ያልደረሰባችሁ አላህ አያድርስባችሁ። የዛሬ ውሎ ይህን ይመስላል። ዋይ።